በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መልክዓ ማርያም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኔክ ውስጥ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከስላሴ ዘንድ ታላቅ ክብር የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴን ከጽድቅጥሟ በየጊዜው ትርካ። ለስዕር ተርስኪ እመቤቴ ማርያም ሆይ አወራረዱ ከገልአድ ተራራ እንደሚወርድ ፍየል መንጋ ለተዘናፈለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ በአባት ሻፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶች ያቺ የሚመካባት እመቤቴ ወዴታለች ብለው እንዳይዘባበቱብኝ! እኔ ባሪያሽን ለሐዘን ለትካዜ ያሳልፈሽ አትስጭኝ። ለርእስኪ እመቤቴ ማርያሞ! የዚህ ዓለም ቅባ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስሽም ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፋ ንጽህት ነሽ። እኔ አጥቡ ባረሽ በቅዱስ ቁርባኑ ፍህም ያነጻይ ዘንድ ሰማያዊ ቄሱ ሱራፌልን ዘዥልኝ ለገጽኪ! እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋህደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጠረጊልኝ። በመዓልትና በሌሊት ከሚሸምቅ ማንጅራት መቺ ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። ለቀራ ንብትኪ እመቤቴ ማርያም ሆይ ልዩ ለሆነ ለአይኖችሽ፣ ቅንድቦችሽ ሰላምታ ይገባል። የቀያፋና የሃና ቅናት ልጅሽን ባሳመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን፣ ቅድስናን የተጎናጸፍሽ ነሽ ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። ለአይንቲከ እመቤት የማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ አይኖችሽ ሰላምታ ይገባል። ደሃ አደጉንና ችግረኛውን ይመለከታልና፣ ድንግል ሆይ ኑፋቄ ልቦና ሃኬተ ህሌና የሌለብሽ ፍጽምት ነሽ። በጽኑ የልቅሶ ገመድ የተተበተብ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ላእዛንኪ እመቤቴ ማርያም ሆይ ንጹሐን ለሆኑ ጆሮቾች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገይተዋልና። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገይተዋልና። ድንግል ሆይ ለይቅርታ እና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽን ነገሬን ያድምጡ። ለመላት ህኪ እመቤቴ ማርያም ሆይ የራሄልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳትም ባል ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተቀደሰው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ አደኝኝ። የነፍሴ አምባ መጠጊያ ያንችነሽና። ለአእናፍኪ እመቤት የማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ጠረጴዛ ዕጣን ሽቶ መዓዛው የተለየ ነውና ድንግል ሆይ ያይቆ በፍኖተ ሎዛ በወርቅ መንሰላል አምሳል እንዳየሽ ለእኔም የሕይወት መሸጋገሪያ ድልድይና ምርኩዝ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። ለከናፍርኪ እመቤቴ ማርያም ሆይ ቀይሃን የፍህሶ አበባ ለሚመስሉ ከንፈሮችሽ ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና። ድንግል እመቤቴ ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ የልቤ ሐዘኑ ብዙ ነውና። ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳማ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሐን ዕጣን መዓዛ ያለሽ ነሽ። የበደልን ሐፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ለአስናኒከ እመቤት የማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥቦ እንደነጹ መንጎች ነጮች ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደማ ርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊ፣ ከዚህ የበለጠ ጸጋ አልሻምና። ለልሳንኪ እመቤቴ ማርያም ሆይ የማዕርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅርሽ አንድነት መገኛ ነው። ድንግል ሆይ ከእያቄምና ከሃና በሕግ የተገኘሽ ቡርክት ልጅ ነሽ። እኔ ባሪያሽ ከጠላት አይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንችነሽና ለቃልኬ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና፣ ድንግል ሆይ የሕይወት ብርሃን መቅረዝ አንችነሽ። የዚህ ዓለም ፍቅር ሞገዱን በላይ ላይ ቢያነሳብኝ ይቅር ባይናቱ ጸጥ ይልልይ ዘንድ ገስጭው። ለእስትንፋሲኪ እመቤቴ ማርያም ሆይ ማዕዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቶ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካም አርግ ሆይ በመልካም ጎዳና መርተሽ ከሞት ሰውሪ። በክንፈረ ዕዴትሽ ጥላ ስር ሸሽጊኝ። ለጉሬ እከ እመቤቴ የማርያም ሆይ አስቀድሞ ሰሎሞን እንደተናገረው ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁ ብርሃናዊ መጎናጸፊያ የተጎናጸፍ ሽነሽ የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኛ ያልደከመበትን የጸጋ ልብስ አልብሽኝ። ለክሳድኪ እመቤቴ የማርያም ሆይ እንደ ሌሎች ደመና የብርሃናት የወርቅ ያይደለ! የንጽሕና ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጸዓዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በነዘላል ሊያልቅብኝ ቢቃረብ ንስሐ የምገባበትን ጽድቅ የምሰራበትን ዕድሜ ጨምርልኝ። ለመታ ክፍትኪ እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና ድንግል ሆይ የሆሴ ሽልማቱ ጌጥ ነሽ። ድንግል ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግነው ዘንድ ቀና መንገድን ይምራህ በይኝ። ለዘባነኪ እመቤቴ ማርያም ሆይ ከዘባነኪ ሩብ ለሚከብረው ዘባነሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ ውዕየት አላቃጠለውምና። ድንግል ሆይ ያለመዘጌት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴን ፈጽምልኝ። ለእንግዳኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነቴን የሚቀድስ ሙቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም ልብስና ስንቁ አንቺ ያለሽለትና ለህንጽንኪ እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነ ጭንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና፣ ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጭቶቿን በክንፏ እንደምትስብ በጠላት የፊት ጋሻ መከታ ሆነሽ ሰውሪ። ለአእዳዊ ከ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነርሱም የብር አምባር የወርቅ ቀለበት ያስጌጣቸው ዘንድ የማይፈልጉ ናቸውና ድንግል ሆይ የመካኒቱ ማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት፣ ኃጢአት ንጹሕ አድርጊኝ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። ለመዛርዕኪ እመቤቴ ማርያም ሆይ ኃይልን ለተቀዳጀ ወርቾችሽ ሰላምታ ይገባል መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔን የባሪያሽን ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጩ ለኩርና እኪ እመቤት የማርያም ሆይ የእጆችሽን ክብር እናመሰግን ዘንድ ተገቢ ነው። ለሚያቃጥል እሳት መለኮት መጠያ ተገን ሆኗልና ድንግል ሆይ ሀንክሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሀሳብ በየጊዜው እነግርሽ ዘንድ ያለ መራቅ ሁልጊዜ ከእኔ ጋር ኑሪ። ለእመታትኪ እመ እመቤት የማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና ድንግል ሆይ ለዩዲት የንግግሯ መፍለቂያ የጥበብ ምንጭ አንቺ ነሽ። ተድላ ደስታ በተመላበት አገር ታኖሪ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ለእራህትኪ እመቤቴ ማርያም ሆይ ልምላሜውና ውበት ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራ የተፈተነ መድኃኒት፣ መጠጥን ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገን እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፍ ባሪያሽ አስተዋይ ልቦናን ስጭኝ። ለአጻብኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ህጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ጣቶችሽ ሰላምታ ይገባል። ድንግል ሆይ ርቆ ከሚጠራባት የኤልያስ ተንቢቶ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛ አውሬ በረዴትሽ ኃይል ጠብቂኝ። ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ከሚያድጉ በእጅ ጣቶችሽ ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔ ባሪያሽን በዘመኔ እኩሌታ አትውሰጅኝ፣ የልቤ ጭንቀት ይህ ነውና። ለአጥባትኪ እመቤት የማርያም ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል፣ የድንግልና ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔ በጡቶችሽ አሳድጊኝ፣ ከአንቺ ሌላ እናት አልፈልግምና። ለገቦኪ እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንህጽናን የወርቅ አሸንክታ ላንጀረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔ ባሪያሽን እወድሃለው በይኝ! ስለዚህ የእኔ ባለሟል ስትሆን ማን ነው የሚደፍርህ የሚል ተስፋ ስጪኝ። ለከርስኪ እመቤቴ ማርያም ሆይ ባለ ብዙ ብጽሐት ለሆነው ሆድሽም ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልይ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ ማልድሻለሁ፣ እማጸንሻለሁ። ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና ድንግል ሆይል ለተመረጡትና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆጥኩት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተመሰለ መጎናጸፊያንም አጎናጽፈኝ። ለኩላያትኬ እመቤቴ ማርያም ሆይ ለሁለቱ ኩላሊቶችሽ ሰላም እላለሁ። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ እቃዎች ናቸውና፣ በጠላቶች ፊት መነሳትን አትፍራ፣ ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል እረዳት ይሆንሃል በይኝ። ለሕሊናኬ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል፣ ምሕረት ማድረግ የሁልጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት በሃር በሂጾጵ እርጭኝ በሕይወት ውሃ አጥበሽ ከበረዶ የነጻ አድርጊኝ። ለአማውን ቲኪ እመቤቴ የማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት አዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ ነሽ። ኃጢአትን ለማስተስረይ መጠየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳድርጊልኝ። ለነዋዬ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ በተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህች የልውል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚህ ከጨለማ ዓለም ጻር መከራ አድኝኝ! ድንግል ሆይ መንገዷ የጠበበ መተላለፊያዋም ጠማማ ነውና ለነዋዬ ውስጥኪ! እመቤቴ ማርያም ሆይ በንዋይ መቅደስ ለሚመሰል ውስጣዊ ገንዘብሽ ሰላምታ ይገባል። ይህም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እጽ እንመስልሻለን። የአዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ ያንቃኝ። ለእምብርትጌ እመቤቴ ማርያም ሆይ አቀማመጡ እንደ እምብርት ኩትቻ ፈርጥ ለሆነ እምብርትሽ ሰላምታ ይገባል። እሱም ከሕልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለችው ውሃ ሳያጠጧት የለመለመችው የአሮን በትር የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ለማህጸንኪ እመ እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማህጸንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጅ ያበጀሽ ነሽና፣ ድንግል ሆይ ናርዶስ ከሚባል ሽቶ እጅግ ብልጫ ያለው ማዕዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ አይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። ለማህፀንኬ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማህፀንሽ ሰላምታ ይገባል። ሕጉና ስርዓቱ ከሌሎች የተለየ ነውና፣ ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። ድንግል እመቤቴ ሆይ ኃጢአትሽ ተሰረየልሽ ጸሎትሽም ወደ ሰማይ አሳረኩልሽ በይኝ ለድንግልናኬ እመቤቴ ማርያም ሆይ፣ ለሕቱም ድንግልናሽ ሰላምታ ይገባል። ከእሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገይቷልና፣ ድንግል ሆይ የንጽሕና ደምግባትሽ በእግዚአብሔር ዘንድ የተወደደ ነው። የእኛ የደጋጎች አባቶች ልጅ እመቤቴ ማርያም ማርያም ሆይ፣ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጠበቃሽ አይለየኝ። ለሀቁ እመቤቴ ማርያም ሆይ በትረሌዋዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተጌተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችሽ ጋር አብሬ እኖር ዘንድ በጽኑ ረዴትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ላቆያጺኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ ጭኖችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻላቸውምና፣ ድንግል ሆይ ርስሀት ኃጢአት የሌለብሽ ፍጽም ትነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ለአብራከኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽሀት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የእንቁ ድንጋይ መንበር ነሽ። ሀጣን ከታላቅ ደስታ አደባባይ በተሰደዱ ጊዜ ምርኮ ሆነሽ ዘንድ ከእነሱ ለይተሽ አስቀሪኝ። ለአእጋርኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ጌጥ ያጌጥሽ እጽ ነሽ። በጥንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ለሰኮናኬ እመቤቴ ማርያም ሆይ፣ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖኅ የቃል ኪዳኑ ምልክት ቀስተ ደመና አንችነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጭኝ። ለመከየድኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍስ ገዳዮች ከሄሮድስ ወታደሮች ፍራት የተነሳ ያለ ጫማ በእሾህና በበረሃ ረመጥ ላይ ተጉዘዋልና። ድንግል ሆይ እውነተኛው የእግዚአብሔር ቃል የተጻፉብሽ የሙሴ ታቦት ነሽ። ጊደሮች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለይኝ። ለአጻ ብኪ እመቤቴ ማርያም ሆይ ስድስትና አራት ተደምሮ አስር ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ አንቺ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ስለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሙቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያው ሐውልት ነሽ። ካዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በየዋን ላይ ታላቅ መከራ የመጣባት እርሱ ነውና። ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደ በቀልና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናይን ትዘሚ ዘንድ እማልድሻለሁ ወደታች ወደ እንዳልወርድ ወደ ላይም አውጪኝ። በርኅራሄ የበለጸገ እንዳንቺ አላገኝምና። ለመልክ እኬ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁልጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማይፈልገው የማሳስብሽ ነገር አለኝና። ለጻአተ ነፍስኪ እመቤት የማርያም ሆይ ያለ መጨነቅና ያለ ጻር ከስጋዋ ለተለየች ነፍስሽ ሰላምታ ይገባል። አኗኗሯን በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማው የተጎናጸፍሽ አንችነሽ በእረዴትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ከደጋግ ከአባቶቿ ክብር ያነሰ አይሁን። ለበድነ ስጋኪ እመቤቴ ማርያም ሆይ እንደ እንቁ ለከበረ በድነ ስጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና፣ ድንግል ሆይ የወይን ተክል ቦታዬ ነሽኮ። ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ ያሳርጊልኝ። ለግንዘተ ስጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጽሐ ስጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁ። ለመቃብርኪ እመቤቴ ማርያም ሆይ ጌቴ ሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችን ለኢየሩሳሌም አቅራቢዋና አውራጃዋ ናት። ድንግል ሆይ ርግበ መንግስት ተሰማይ እየተባሽ ትመሰገኛለች። የስጋሽ ማረፊያ ለሆነች ጌቴ ሰማኔም ከሰባ የሽቱ ከአፈር ወርቅ የወርቅ ሀውልት ይቀርብላታል። ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁና በሀሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋርደሽ። ለፍልሰተ ስጋኪ እመቤትየ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ስጋሽ ሰላምታ ይገባል። ይህም ህብሩ ሊመረምሩት በማይቻል እንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም። ለፍልሰተ ስጋ ኬ እመቤቴ ማርያም ሆይ አሁንም የንጉስ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዌ ልጅ ሆይ ለአንቺ ክብር ይገባል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። ከምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። ለፍልሰተ ስጋኪ እመቤት የማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቃ አዳም ሁል ጊዜ ምስጋና ይቀርብልሻል። በዝንቱ ቃለ ማህሌት እመቤቴ ማርያም ሆይ በዚህ የምስጋና ቃል፣ በዚህም የይባቤ ድምፅ የሚያመሰግንች ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለው ልበው። ድንግል ሆይ ክርስቲሎቤ የተባለ እንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማህፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና፣ ስብሐት ለኪ ማርያም ነቤቴ ማርያም ሆይ በራስ ጠጉሬ ቁጥር አመሰግንሻለሁ። በአጥንቶቼም ቁጥር አመሰግንሻአለሁ ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግስት ሆይ በማይታየውና በማይዳሰሰው ቁጥር ሁሉ ሰላም እያልሁ የድንግልናሽን ምስጋና አፍ የሁል ጊዜ ይናገራል እስከ ዘላለሙ አሜን። ውድ የእግዚአብሔር ቤተሰቦች እንደምንዋላችሁ፣ እንደምን አደራችሁ? በያላችሁበት የዓለም ዳርቻ ፍጹም የእግዚአብሔር ሰላምታ ይደርሳችሁ። ዛሬ የጸለይ ነው እንግዲህ መልክዐ ማርያምን ነው። እመቤታችን ቅድስት ድንግል ማርያም ሁላችንም በያላንበት በምልጃዋ ተጠብቀን በረከቷ አይለየን። በሰው ሀገር ያላችሁ እህቶች ወንድሞች፣ ጊዜ ለሌላችሁ ጸሎቱን ቁሞ መጸለያ ጊዜ ለሌላችሁ ኦዲዮን ከፍታችሁ ማዳመጥ ትችላላችሁ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሌላም እንድሰራላችሁ የምትፈልጉ ነገር ካለ እንዳስተካክለውም የምትፈልጉት ነገር ካለ ኮመንት ስራ አስቀምጡልኝ። ይሰራላችኋለው። ማስተካክለው ካለ ማስተካክላለው። በመተጋገዝ በመመካከር በመደጋገፍ መንፈሳዊ ህይወታችንን እናሳድግ። እመበርሃን በምልጇ በበረከቷ ከልጇ ተወዳጇ ተማልዳ ታማልደን፣ ወጦ ከመቅረት ትሰውረን። አሜን